እርግብ አሁን የሰላም መምጫ ሰዓት ነው። ሰላም ካይችሽ ጥሩ ነገር አይፈጠርም። ስለዚህ እ አረ ችግር የለውም ወይ? ሰላም እርግቢ። እዚህ ሰላም ከመጣች ጥሩ ነገር አይፈጠርም። ምናሴ፣ አንዴ ላወራ ፈልጌ እኮ ነው። ውጭ ነኝ እደውልልሽ። ቆይ አንዴ እደውልልሻለሁ። እርግብን እንዳይሆን ብቻ እያየኋት ያለሁት። ደፋር፣ አንቺ ደፋር

ሰላም ምንድነው ምን ተፈጠረ ሜላት አንድ የተረገመች ልጅ አለቻት ምን አይነት ምን አይነት ትለኛለች እንዴ ማለት ምን ሆንች ነው እሺ እንዴ ልትገላኝ ነበር እኮ ምን ምናሴ ነው እንዴት እንዳተረፈኝ ብታይ ቆይ ምን አድርገሻት ነው ምን በሚያክል ድንጋይ አንስታ እኮ ልትፈልጠኝ ነበር ድሮም ይቅረብሽ ብዬሽ ነበር ሌላ ምርጫ አልነበረኝም እኔ ሄጄ ባናገራችሁ ይሻል ነበር። እኔ ኮንችን አደጋ ውስጥ ላለመክተት ነበር እቅዴ። አልቀረብሽም፣ አቅደሽ ሞትሻል። ምን እያልሽ ነው ሜሪ? ከዚህ በላይ ምን እንዳልሆን ነው? ቢሆንም ግን በቻልኩት መጠን ያህል ልከላከልልሽ ይገባል። ትንሽ የሚሆን ትልቅ አንድ ይገብችበታለሁ። ከወጣንም አብረን ማለት እንዴት ባላንስ ናረገች? እሱን እኔ የማውቀው ነገር የለም ግን አንድ ሰው ቆይ ካልቀና እኔን እንደሚወደኝ በምን እርግጠኛ መሆን ይችላለሁ? ፍቅር እኮ በቅናት የሚገለጽ ሳይሆን ራሱን ችሎ መውጣት የሚችል ጥልቅ ስሜት ነው። ካወት የምትወደው ሰው ከሌላ ሰው ጋር እያየሁኝ ነው መዝናናት ትችላለህ? እኔ ግን በቅዱስ ሀሳብ እስማማለሁ። ቅዱስ እንዳለው ቅናት የሚሆን ፍቅር ስሜቶች ናቸው። ልክ እንደ ረሀብ፣ ጥጋብ፣ ናፍቆት፣ ሀዘን የመሳሰሉት አይነት ስሜቶች ማለት ነው። እና ለምሳሌ አንድ ሰው አዝኗል ካልን ውስጡ ያለው ስሜት የሀዘን ስሜት ነው ማለት ነው። ተርቧልም ካልን የረሀብ ስሜት አለው ማለት ነው። ይህ ማለት አንድ ሰው በውስጡ ስሜት አለው ማለት ሌላ የእሱ ተቃራኒ የሆነ ስሜት አያስፈልገውም ማለት መሰለኝ። አመሰግናለሁ ቅዱስ። ስለዚህ አንድ ሰው አንድ ሴትን ካፈቀረ ውስጡ ያለው ስሜት ሙሉ ለሙሉ የፍቅር ነው። እንደዛ ብዬ ነው የማስበው። ወይ ደግሞ በልቡ የቅናት ስሜት ካለው መጀመሪያም ልጅቷን አያፈቅራትም ማለት ነው። ኧረ እባክህ፣ ያፈቀድኩትን ሰው መርቄ የሚድረው ቆይ፣ ለጽድቅ ነው እንዴ? እንዴ ፍቅር በራሱ ጽድቅ ነው። የፍቅርን ስሜት ለተረዳው ሰው ፍቅር ከምንም በላይ የገዘፈ ጽድቅ ነው። አሁን አና ባለችው ሀሳብ እስማማለሁ። ፍቅር ማለት ያለምንም ቅድመ ሁኔታ የሚሰጥ ጥልቅ ስሜት ነው። ግን ደግሞ ቅናት የሌለው ፍቅር ይቅረብ። ፍቅር በማጣት የሚለካው ወይም በመቅናት የሚመዘን ስሜት አይደለም። ሰላም ለእናንተ የሆኑት ቤተሰቦቻችን፣ ሰላማችሁ ይብዛ። ያላችሁበት እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን ኖላዊት ድራማ ክፍል መቶ ሀያ ሰባትን ይዘንላችሁ መጥተናል። አብራችሁን ቆዩ። በዛሬው ክፍል ከረጅም ጊዜ ከመጥፋቷ በኋላ ከጠፋች በኋላ ማለት ነው ቤት አይኗን በጨዋባ በራቸው ድረስ ሄዳለች እርግብ። እናም በዚህ ምክንያት እሷ የፈለገችው ምናሴን ለማናገር ነበረ። ግን ሰላም ታይሻለች ባክሽ ብያለት እንዳጋጣሚ አጋጣሚ ሰላም አየቻት። በጣም የተናደደችው ሰላም እንዴት ይህን ሁሉ ነገር ካደረግሽ በኋላ ተመልሰሽ ትመጫለሽ ብላ ድንጋያን አንስታ ራሷ ልትፈነክተው ሰጠት። እንግዲህ እርግብ ሩጣ አምልጣለች። ባታመልጥ አን በጣም ተናዳ ሰላም አናቷን ብላት ነበረ። ምክንያቱም ያን ነገር ሁሉ ካደረገች በኋላ እንዴት ስፍራ ቤት ተመልሳ ትሄዳለች ብላ ተናዳለች። ሰላም በጣም ሀይለኛና ግልፍተኛ ናት። ቶሎ የምትናደድ አይነሳው ሰው ስለሆነች ስታያት ደሟ ፈልቷል። በጣም ጨብጦ ይዞ ልቀቀኝ፣ ይመታታሉ እያለች ነበር። ግን ወንድሟ የተረጋጋና አስተዋይ ስለሆነ እና ምርግብ ማምል ጣሂዳ ከሜሮን ጋር ተቀላቅለሽ ሙነሽ ነው እያለቻት ነበር። እና ሰላም እንዳገኘቻት በጣም ሀይለኛና ልትመታት እንደነበረች የነገረቻት ነበር። ተያልኩሽ አንቺም ሂደሽ ተናደደች ተናደደችበት እና ወደ ቤት ገቡ ከምናሴ ጋር። እሷ ምናሴ እያረጋጋት ነበረ። እና እንዴት ነው ከዚህ በኋላ ጊዜ በኋላ እንዴት እንደዚህ ትመጣለች ቤት ድረስ እኔ እኳን ተባታት ቀረኛ ናቷን ብላት ነበር እያሉ ሲያወራት ሲያወራ በቃ አታውሪ ዝም በል እያለች የተነጫነጨችበት ነበር። በሌላ በኩል ወይዘሮ ሜላት ከፖሊሶቹ ጋር ቁጭ ብላ እያወራች ነበር እና ስለ ሜሮን ምንድ ያሰቡትን ነገር ስለ ሜሮን አዲስ ነገር እንዳለ እየጠየቃቸው ነበር። እነሱ ግን ያው ሜሮን ቤቷ ስትሄድ ስላላገኘ ቤቷ እየሄዱ ያገኙ ስላልቻሉ ያላቸው አማራጭ አንድ እቅድ አቅደዋል። ምክንያቱም እሷን እንደ ተዋት አስመስለው ከዚህ በኋላ እሷን እየተከታተሏት እንዳልሆነ አስመስለው እሷን ሳዘናግተው ከዛ እሷ ግብረ አበሮቿ ጋር የምታገኘው ሰው ካለ ተከታትለን ሄደን ያኔ እጅ ከፈንጅ እንይዛቸዋለን ብለን ነው ያቀዱት። ግን እሷ የምታገኘው ሰው የላትም። ረ የምትገናኙ አሁን ላይ ከእርግብ ጋር ብቻ ነው ሌላ የምታውቀው ሰው ስለሌለ ምንም ቢከታተሏትም በያከላታት ምንም የሚያመጡት አዲስ ነገር የለም ማለት ነው። ግን ፖሊሶቹ አሰቡት በዚህ መንገድ ሜሮን ለመያዝ ነው። እቤቷ ሲሄዱ እያገኟት አይደለም። ቀይ የተጫወቱባቸው ነው ሲጀመር፣ እነሱ ራሱ ነፈዞች ናቸው። በሌላ በኩል ሀኒቾ እና እዝራ የጦፈ ፍቅር ውስጥ ገብተው ሀለኝ ማንንም የማይሰሙ አሁን ላይ ሀና መነጫነጯን ሁሉ ነገር ጥላ እየቀረባቸው ነው። ከሌለው ጊዜ በተለየ ማለት ነው። በዚህ ምክንያት ጽዮን ከቅርብ ርቀት በቅርብ ርቀት እያየቻቸው ነበር እና መቶ በረደኝ ስትለው ጃኬቷን ሲያለብሳት አብረው ተቀራርበው ሲያወሩ በጣም ታናዳ እያየቻቸው ነበር። እና እሷም ልትተዋት አልቻለችም፣ ሙጭጭ ብላበታለች። ምክንያቱም ከሀና ቀምታ እዝራን የራሷ ማድረግ ስለምትፈልግ ባየቻቸው ቁጥር ደሟ ነው የሚፈላ። እናም እሷን እንደዛ እያደረገች ስትከታተላቸው ደግሞ ሰላሚን አይታል አይታታልች እና እንዴት እነሱን በርቀቱ ነው ስትከታተይ ነበረ። ስለዚህ ከእነሱ መራቅ አለብሽ አይንሽን ከእዝራም ከእዝራ ላይም ከሀና ላይም አይንሽን አንሽ። ስትላተኝ አንቺ ሲጀግመር አያገባሽም። እኔ ከሀና ያላነሳልሽ እችላለሁ። እዝራን ግን ማንም ሰው ጉደጁ ብሎኝ አልወደድኩትም። አንቺ ስለፈለግሽ ደግሞ አልተወውም ብላ በጣም ተናዳ ጩኸባት። እንግዲህ ተጣልተው ነው የተለያዩት ከሰላሚና ጋር። እናም ወደ ትምህርት ቤት ገብተው ትምህርት ቤት ውስጥ ስለ ቅናት እየተከራከሩ ነበረ። አስተማሪያቸው ጠይቋቸው እና ሁላቸውም የራሳቸውን ሀሳብ ተናገሩ። በራሳቸው አይታ በራሳቸው ከራሳቸው ላይፍ ጋር እያመሳሰሉ እየተከራከሩ ነበረ። ከዛ ጽዮንና ሀኒም ከተገናኙ በኋላ ጽዮን በቃ ጊዜሽን አታቃጤ ከዚህ በላይ ታዩ እዝራን ስለዚህ ጊዜሽን ባታቃጤ ጥሎ ነው ምናም ብላ ነገረቻት። እሷ ግን ፍቅር ቀልድ አይደለም በእኔ ና በእሷ አትንጭብኝ እኔ ማንንም ፈርቻ አላተውም ብላ ሀኒቾም ጮኸችባት ማለት ነው ጽዮን ላይ። ያው ጽዮን እዝራን በጣም ነው የምትወደው፣ እና ሁሌም በእልክ የእሷ ለማድረግ ነው የምትፈልገው። ከሀና ጋ በተለይ ደግሞ ከሀና ጋ ሆኖ ስታይ ደሟ ነው የሚፈላ ቅዱስ ደግሞ እሷን ይወዳታል። ጭራሽ እንደውም በቃ ጽዮን ላንተ የምትገባህ ልጅ አይደለችም፣ ስለዚህ ተዋተኛ አንተ በጣም ንጹህ ልጅ ነህ። እኔ እሷን በመውደዴ ደስተኛ ነኝ። ስለዚህ ጭራሽ እሷን በመውደዴ እንደውም ደስተኛ ነኝ፣ ግድለኛ ነኝ። እንደዚህ አትበይም ብሎ ሀኒ ላይም፣ ሀኒም ስትመክረው ሰላምም ስትመክረው ሁለታቸውም ላይ እየተናደደ ነበር። እንደዚህ ተዋት ብላችሁ አትንገሩ፣ ግን እሷ በቃ እየተጫወተችበት ነው ማለት ነው መውደዱን መውደዱን ተጠቅማ ደካማ ጎኑን ተጠቅማ እየተጫወተችበት ነው እና ምናሴም ወደ እናቶ ጋር ሄዶ ነበር እናቶ ጋር ሄደበት ምክንያት ደግሞ እርግብ እንደመጣች ለመናገር ነው እና እርግብ ቤት ድረስ እንደመጣች እና የሆነ ነገር ልትናገር ፈልጋ ነገር ግን ስራ መጣ እንዳቋረጠቻቸው ነገራት እና እሷም ደንግጣለች እንዴት መጣች ምን ፈልጋ ነው የመጣችው ምናምን ብላ ስጠይቀው እሱን ልትነግረኝ የፈለገችውን ሳታስጨርሰኝ ሳትናገር ነው ሰላም መታ በመሀላችን ገብታ ያቋረጣቸው፣ ና አንብላ። እሷም በሰላም ተናደደች እና ይህን አዲስ መረጃ ስላገኘች ወደ ፖሊሶቹ ሄዳ እርግብ አዲስ አበባ ውስጥ እንዳለች እና ቤት ድረስ እንደሄደች እንደ ፖሊሶቹ ማይረባ ጥያቄ ስጠይቁ ነበር። ማለት እንዴት መጣች፣ የት ነበረች ምናምን ይላሉ። እሷ ደግሞ እናንተ ነበራችሁ ይህን ሁሉ ነገር ዘርዝራችሁ ማወቅ የነበረባችሁ አላቅም የት እንደነበረች ግን እስካሁን አዲስ አበባ ላይ የሆነ እንዴት እስከ ዛሬ አላያዛችሁትም? ብላ ተናገረቻቸው ምናምን። በዚህ ምክንያት እንግዲህ እነሱ የጠረጠሩት ምንድን ነው እርግብ ከሜሮን ጋር ስለምትኖር አብረን አብረው ስለሚኖሩ ቤት ብንሄድ እናገኘዋቸው ብለው ስላሰቡ ወደ ቤት ወደ ሜሮን ቤት ሄዱ። ግን እነሱ በቅርብ ርቀት ከውጭ ነው እየተመለከቱ ሙድ እያያዙባቸው ነበር። እንደውም ለምንድን ነው እስካሁን የቆዩት? ምናምን እያሉ አብረው ተኝተው ይሆናል እያሉ ሁለታቸው ሙድ እያያዙ እየወጡ ነበርና። ፖሊሶቹ ይኸው እየተንቀራፈፉ ሊይዟቸው አልቻሉም። ግን በፊት ሜሮን በቃ እኔ ያው ሁሉ ነገር ስልችት ብለኛል። ስለዚህ ራሴን ለፖሊስ መስጠት እፈልጋለሁ በቃ ለወስና ነበረ። እናም በተራው ርግብ ሜሮንን አረጋጋቻት። በቃ እንደዚህ የሚባል ነገር የለም። ስለዚህ እኔ አዲስ ሀሳብ አምጥቻለሁ። በሀሳቤ የተስማሚያለሻለቻት ያመጣቸው ሀሳብን ቪዲዮውን ቅጅ ለእነ ወይዘሮ ሜላት ሳታው ከዛ በኋላ በሀሳብ እንዲደራደሩ እነሱን ነፃ የሚያወጡበትን መንገድ እንዲፈልጉና እነሱም ተጠያቂ ሳይሆኑ ነፃ የሚሆኑበት መንገድ እነሱ የሚፈጠሩን እኛ ደግሞ መረጃውን እሰጣለን ብለው ነበር ግን እሱም እነሱ ተጠያቂ ስለሚሆኑ ሀሳቧን አልተቀበለችውም ሜሮን እንደዛ ከሆነ ደግሞ በቃ የሆነን ምን ሜላትን ነጻ የሚያወጣ ነገር እኛ እጅ ላይ አለ ብለንም ተናግረንም ቢሆን እኛ ራሳችን ነፃ ናውጣ ብትላት በዚህም ሀሳብ አልተስማማችን ሜሮን። እናም በስተ መጨረሻ እንግዲህ ሞክረው ሁሉ ነገር ስላልተሳካላቸው ያሰቡት ነገር ሁለታቸውም እጃቸው ለፖሊስ መስጠት ነው። ግን ሜሮን እዚህ ነገር ውስጥ ያስገባውሽ እኔ ነኝ፣ ምን ጥፋተኛ አይደለሽም። እኔ የራሴ እጅ ለፖሊስ ሰጣለሁ። አንቺ ገና ብዙ ያልጨረሽው የጀመርሽው ህይወት አለ እሱን ኑሪ ኔ ህጄ ራሴ ለፖሊስ ሰጥቼ እኔ ታሰራለሁ። እኔ ስለ አንቺ ዋጋ ከፍላለሁ ብላ እርግብ ወስና እንግዲህ ራሷን ለፖሊስ ፖሊስ አሳልፋ ለሰጥ ሄዳለች። ስለዚህም እነዚህ ቀርፋፋ ፖሊሶች ከሚንቀራፈፉ እንደውም ስራ ቀለለችላቸው ማለት ነው። በዛም ምክንያት እንግዲህ ወይዘሮ ሜላት ነፃ ታወጣለች ብለን እናስባለን ውድ ተመልካቾቻችን ያው ድምጽ ብዙ ጊዜ ቀነስ ያለ ነውና ማይክ ስለማልጠቀም ኖርማል ስለሆነ ነው። በትግስት ስለምታዳምጡ እናመሰግናለን። አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ የተመኘንላችሁ፣ ቻው